ፍረቴም ያው በትንቢት የመጣ ነው። አሁን ከሰላሳው አልፍ ያለው ፓፓ፣ ውስጤ የረጋ ደም ተቀምጦ ነበር። ካቴተር የምትመስል ነገር ውስጥ ተከቶ ክሎት ያደረገውን ደም ሲወጣ ነው ማየው ከውስጤ ልክ፣ ያ እየወጥቶ እንዳለቀ በቃ የሚል ድምጽ ሰማው። ብድግ ስል ህመሙ የለም ሳልከፈት፣ ኢየሱስ ሰርጀሪ ሰራ። ስሜ ሰላማዊት ኃይለማርያም ይባላል። የዚህ የካሪስ አካል ነኝ። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር መልካም አምላክ ነው። ማለት ብዙ ተደርጎልኛል፣ ግን ሁለቱን ልመስክር። ውፍረቴም ያው በትንቢት የመጣ ነው። የዛሬ ስድስት ዓመት የዛሬ ስድስት አይደለም፣ አዎ፣ የዛሬ ሰባት ዓመት ትንቢት መጥቶልኝ ነው በጉባኤ መሀል እና ኪሎዬን ብነግራችሁ በጣም ትስቃላችሁ። ማለት በጣም አንደር ቤት ነኝና ፓፓ በጉባኤ ማለት እንዲህ አለኝ አርባ ኪሎ ትጨምሪያለሽ አለኝ ከዛ አርባ አይደለም ሰላሳ አለኝ የሚገርማችሁ ሰላሳውን ኪሎ ደፈንኩትና ጨምሬ ማለት ነው አሁን ከሰላሳው አልፌያለሁ ፓፓ እና ብዙ ተአምር ተደርጎልኛል የዛሬ ሀያ አንድ ቀን አካባቢ ነው ቅዳሜ ቀን ትንሽ ህመም ነገር ተሰማኝም በግራ በኩል እና ምንም ብዙም አላስተዋልኩትም። የሆነ እንትን ስለ ተንቀሳቀስኩ ምናምን ይሆናል ብዬ ዝም አልኩት። እሁድ ለት ወደዚህ ስመጣ እየጨመረ መጣ። በግራ በኩል ነው ያለው፣ ከዚህ ነው የጀመረኝ። የህክምና ባለሙያዎች ያውቁታል። እኔ ሲፕተሙን ስለማቀው ያ ነገር በቃ ሊሆን ነው አልኩኝና በጣም እንትን አልኩ። ወደ ህክምና መሄድ አልፈለግኩም። ምክንያቱም እንዲነግሩኝ አልፈለግኩም። በሽታውን እኔ ስላወቅኩት እንዲነግሩኝ አልፈለግኩም። እየጨመረ መጣ ህመሙ። በጣም መተንፈስ አቃተኝ፣ ፊቴ መጥቆር ጀመረ። ከኋላ ቆሜ እያመለክኩ ነበር። የዛ ዕለት አጠር አድርጎ ነው የሰበከው ፓፓ። ወዲያውኑ በመሀል ላይ ያመማችሁ ሰዎች ካላችሁ ወደፊቱ ልጸልይላችሁ አለ። ተነስቼ መጣሁኝ። ነገርኩት፣ ፓፓ እንዲህ እንዲህ ነው ሲፕተሙ ይሄ ነው። ማ አንቺ ላይ አለኝ። አዎ፣ እኔ ላይ እንደዛ ስለው መጸለይ ጀመረ። እኔ ወደኩኝ። ልክ ስወድቅ ምንድን ነው የማየው? ክሎት ያረገ ማለት ውስጤ የረጋ ደም ተቀምጦ ነበር በጣም እንትን ብሎ ተቀምጧል። የሆነች እንደ ካቴተር የምትመስል ነገር ውስጥ ተከቶ ክሎት ያደረገውን ደም ሲወጣ ነው የማየው። ከውስጤ ክሎት ያደረገው ደም ይወጣል ይወጣል። ረዥም ሰዓት ነበር የተኛሁት። ልክ ያ ወጥቶ እንዳለቀ በቃ የሚል ድምፅ ሰማሁ። ብድግ ስል ህመሙ የለም ማለት ሳልከፈት ኢየሱስ ሰርጀሪ ሰራኝ ወደ ህክምና ብሄር ኖሮ ይሄ ነገር እንደሚገጥመኝ ስለ ገባኝ ነው አልሄድም ያልኩት ህክምናን ሁሌ እንደምለው አልንቅም የ ህክምና ባለሙያዎችን አከብራለሁ እግዚአብሔር ለእነሱ የሰጠውን እውቀትም ጥበብም አከብራለሁ በጣም ለዛም ነው አልሄድም ብዬ የተቀመጥኩት እና እንዲህ አይነት ነገር ልምድ አለኝ የዛሬ ስምንት አመትም እንደዚሁ ጨጓራዬን ምግብ አልበላም ውሀ ውሀ ሲገባ ይወጣል ውሀ ሲገባ ይወጣል ሄድኩኝ ቡልጋሪያ ማለት ነው። ፓፓ ጸለይልኝ፣ አሁንም ወደቅኩኝ። የዛኔ ረዥም ሰዓት ነው የተኛሁት እና ቤተሰቦቼ በጣም ተደናገጡ። እዛ ስወድቅ የሞትኩ ነው የመሰላቸው። እና የዛኔ ብድግ ስል መልሶ ሲያዞረኝ፣ አልጨረሱም እኮ ለምን ተነሳሽ? መላእክቶች አልጨረሱም ሲለኝ፣ ፓፓ አሁንም መልሼ ወደቅኩኝ። ልክ ሰርጀሪው ሲያልቅ፣ የመላእክቶች ሰርጀሪ ማለት ነው። እሱ ሲያልቅ ስነሳ ምን ተሰማሽ አለኝ። ምንም የለም አልኩት። በጣም ታምሜ ያለው የዛኔ ሀዘን ላይም ስለነበርኩኝ፣ በጣም ታምሜ መንቀሳቀስ እንኳን አልችልም ነበር። ውሃም ስጠጭ ይወጣል። አዎ አምጡልኝ ውሃ አለ ፓፓ። ግጥም አድርጌ የጠጣሁት የለም። እሱንም እዛው ተፈወስኩኝ። ክብር ለእግዚአብሔር ይሁን። ማለት ብዙ ነገር ተፈውሻለው። አይቻልም የተባለ ነገር በሐኪም መውለዳት ቺም ተብዬ ካሪስ መጥቼ ተጸልዮልኝ ሁለት ልጅ አግኝቻለሁ። ያለቀ ያበቃ ጉበት ጉበት ያው ፌል ካደረገ ሰው እንግዲህ መሄድ ነው ወደ ጌታ። እሱንም ተፈውሻለሁ እና ያው የማታቆኝ መጽሔቱን ካነበባችሁ በሸክም መጥቼ በእግሬ የሄድኩት ሴት እኔ ነኝ። ክብር ለእግዚአብሔር ይሁን። ፈውስ አበዛው። ብዙ ፈውስ ስለተደረገልኝ ነውና እግዚአብሔርን አመስግኑልን። ጌታን ባርኩላቸው። ሀሌሉያ።